እባክህን በምትችለው አቅርዳ እርዳኝ። እባክህን እባክህን እርዳኝ፣ የልጆች እናት ነኝ። እባክህን ወንጀል ሰርተው ሪፖርት ጻፈልኝ ይሉታል፣ አልጽፍም ይላል። መጥተው እኔንም ልጆቼንም ሲያስፈራሩ፣ ያው ሀገርን ቀይር ብዬው ሀገር ቀይረን እዚህ ተን እየኖርን ነው ያለነው። ወደ ዶክተር ደጀኔ አካውንት ይህ ከሴራው ጀርባ ያለው አቶ ርምያስ የሚባል ባለሀብት ወደ ዶክተር ደጀኔ አካውንት 300 ሺህ ብር ትራንስፈር አድርጓል። ምንድነው የምትለው? አልገባኝም። በስመ አብ ወወልድ ወመንፈስ ቅዱስ። ወይኔ ወይኔ ወይኔ ወይኔ፣ ደጀኔ ልጆቻችንን በተነን በተነን፣ አውላላ ሜዳ ላይ ጣለን። ወይኔ ወይኔ ወይኔ፣ ምንድን ነው በምትችለው አቅም እርዳን፣ በእናትህ እባክህ፣ እባክህ ለልጆቼ ስትል እባክህ። አልጽፍም ይላል መጥተው እኔንም ልጆቼንም ሲያስፈራሩ፣ ያው ሀገርን ቀይር ብየው ሀገር ቀይረን እዚህ እንትን እየነበር ነው ያለን። ማን ያስፈራሩ? በቃ ብዙ ሰዎች ይመጣሉ፣ ቤት ቤት። እናንተ ጋር ነው ይወጡ? አዎ ይመጣሉ። እኛን ልጆቼን ትምህርት ቤት ስሸኛቸው መንገድ ላይ እኔን ቆመን ለባልሽ ንገሪው እያሉኝ ይያሉኝ ያስፈራሩኛል። እኔ እና እኔ በቃ እሱ ነገር ሁሉም ስለበዛብኝ ቢያንስ እስቲ ሀገር እንቀይር ብዬ ነው። ወንጀል ሰርቶም ስለማያውቅ ወንጀል ለማሰራት ብዙ ጊዜ ወንጀል እንዲሰራ የሚያደርግ ነገር እንትን ይላሉ መጥተው እንዲሰራላቸው ያስገድዱታል። እባክን በምትችለው አቅም እርዳኝ፣ እባክን፣ እባክን፣ እባክን እርዳኝ፣ የልጆች እናት ነኝ። እባክ ስራ ስራ ተጠርጥረኝ ቃል ትሰጣለ። እንዳልክ ለዚህ ነበረ ቃሌ ቃል የገባህልኝ ይሄ ነው። ምን ይሄን ሁሉ ብዬ ስንት ልጆቼን ቤተሰቤን እንደዚህ ብዬ ቃል ገብተህልኝ እንዴት ታደርገኛለህ? ኧረ እባክህን እባክህን፣ ስንት በሽተኛ አለ እባክህን፣ ኧረ እባክህን። ከአቶ ኤርሚያስ አካውንት ወደ አንተ አካውንት ሶስቱን ተሽግሮ ገብቷል። ምን ለማለት ፈልግህ? እንዴት በምን ርዕስ ይገባል? እሱን አንተን ነው የምጠይቀህ አንተ እስካሁን ድረስ እኛ እያዋሸህን ነው። ለምን ገብተዋል? ለምን ያኔም ዋሽተህናል፣ አሁንም እየዋሸህን ነው። ለዛ ነው አሁን አንተና እሱ ከሙያ ስነ ምግባር ውጭ ሌላ ስራ ሰርታችሁ የምታውቁት ነገር ካለ ብዬ። በፍጹም ምንም አይነት ስራ አልሰራንም። አንተ ላይ ጥፋት እንኳን ሊኖር ይችላል። አንዳንዴ ገንዘብ መጥፎ ነገር ነው። ገንዘብ ሴጣን ነው። ገንዘብ ሲገባ ያሳስተሃል። ምናልባት አንተም ተሳስተህ ሊሆን ይችላል፣ በዛ ምክንያት ማለት ነው። ግን የፈለገ ብትሳሳት አንተ ነገ መማር ምትችላል። ስለዚህ አንተን በፍጹም ለህግ አሳልፌ አልሰጥም። እኔ የመሰለው ሁለት ልጆች አሉ፣ ሚስቴም እርጉዝ ነች። በጣም ብዙ ነገሮች ነበሩብኝ። እምቢ ካልኩም መታሰሪ ወይም ከስረ ተባሪ መንከራተት አይቀርም። እሽ ብዬ ከወሰንኩም የሙያስን ስን ምግባር አይፈቅድም። በሰዓቱ መወሰን አቅቶ ነበረ። በጣም ከሊናዬ ጋር በጣም ተደባልቤያለሁ። ህይወት እያበላሸው ነው ያለሁት፣ ቃል የገባሁለትን ስራዬንም አሳልፌ እየሰጠው ነው ያለ። ግን በዚህ አጋጣሚ ያን ብር በእጅ ባልቀበልም

ሰላም እንዴናችሁልኝ ውድ የቻናል የቤተሰቦች ለዚህ ቻናል አዲስ ሆናችሁ እንዳልክባላለሁኝ ሰብስክራይብ እንዲሁም የደወል ምልክቱ መጫናችሁን እንዳትረሱ። ዛሬም እንግዲህ በቀጣይ ክፍል ከእናንተ ጋር ተገናኘ ቻለሁኝ። ከዚህ ቀደም በለቀቅነው ክፍል ላይ ዶክተር ደጀኔ በራሱ አንደበት ገንዘብ ተቀብሎ ውጤት እንደቀየረ ነግሮን ነበረ። እኛም እንግዲህ ከሱ የምንፈልገው መረጃ ካገኘም በኋላ እሱን በቁጥጥር ውስጥ ልናውሎ ችለናል። በዚህ አጋጣሚ እውነት ሁሌም እውነት እንደሆነችና መቼም ቢሆን ተደብቃ እንደማትቀር ከዚህ ቪዲዮ በላይ ምስክር የለም። ሁሉም ነገር የጊዜ ጉዳይ ነው። ዛሬ ላይ በውሸትና በክፋት የሰውን ሀቅ ንብረት እንዲሁም የሰውን ነፍስ ልንነጥቅ እንችላለን። ያልገባን ነገር ሁሌም እውነት ጊዜውን ጠብቆ በተለያየ አጋጣሚ ሊወጣ ይችላል፣ ልክ የእነዚህ ቤተሰብ እውነት እንደወጣ ሁሉ። ስለዚህ ሁላችንም ራሳችንን ከእንደዚህ አይነት ክፋት እንጠብቅላለሁኝ። ምክንያቱም እዚህ ዓለም ላይ ምን ያህል እድሜ እንደምንኖርና በህይወት አጋጣሚ ላይ ነገ ምን እንደሚገጥመን ምንም የምናውቀው ነገር የለም። ስለዚህ ዛሬን ለነገ በመኖር መልካም አሻራችንን ለቤተሰቦቻችን እናኑርላለሁኝ። ዛሬ እንግዲህ የዶክተሩ ባለቤት እኔን ከመሄደ በፊት አግኝታኝ ማውራት እንደምትፈልግ ነግራኛለች። አንዳንዴ የዚህ ስራ ክፋቱ የአንዱን ቤተሰብ ህይወት ለማስተካከል ስንል የሌላኛውን ቤተሰብ ህይወት እናበላሻለን። አሁን እንግዲህ አድርገውና እዚህ ዶክተር ላይ ቢፈረድበት የልጆቹ እንዲሁም የባለቤቱ ዕጣ ፈንታ ምን ሊሆን ይችላል? ይህ ጥያቄ በየትኛውም አይነት የክፋት ስራ ላይ ለተሰማራችሁ ሁሉ ነው። ለማንኛውም ባለቤቱን ሄጄ አግኝቻታለሁኝ፣ ያሉን ነገር አጫውታኛለች። እስከ መጨረሻው ድረስ አብራችሁን ቆዩ። ፒስ እንትን ምን እንዳልክ የምትባለው? አዎ፣ እኔ እኔ ሰላም ነው። ሰላም ነሽ አለን። ዶክተር ልጅ ነው የባለቤት አዎ። እሺ፣ እንዴት ነሽ? ሰላም ነው አለን። እግዚአብሔር ይመስገን። ቆየሽ እኮ። አዎ፣ ቆይሁኝ አይደል። ትንሽ ልጆችን ትምህርት ቤት ላድርሳቸው ብዬ ነው የተመለስኩኝ። እንዴት ነሽ? ሰላም ነው አለን። እግዚአብሔር ይመስገን። እዚህ ጋ እየገባሁኝ እኮ ስልክ ስደውልልኝ፣ እንዴ ሄደሽ ጥሎኝ ሄደ እንዴ ብዬ ያሰብኩኝ ነበረ። እንዴት ሄዳለሁ? ስልኬ ክፍት ነው እኮ የሰራ እኮ ነው እኔ እኮ አላነሳ ስትለኝ ትንሽ ግራ ተጋባዋል። ለዛ ብዬ እንዴት ነሽ እና አለው። እግዚአብሔር ይመስገን። በምን ጉዳይ ነበረ ላወራ ፈልጋለሁ? እሺ፣ ያው እንግዲህ ባለቤቴ ደጀኔ ያው ታስሮ ነበር እና በምን ጉዳይ ነው ምን አጥፍቶ ነው ብዬ ልጠይቅ ፈልጌ ነበረ። ጉዳዩ እሱን አጠይቅ ነበረ። ታዲያ ያው እሱ ለእኔ የነገረኝ ምንም እንዳልተፈጠረ አድርጎ ነው የነገረኝ። ለዛ ቢያንስ ምክንያቱም ከአንተ ልስማው ብዬ ነው ምንም እንዳልተፈጠረ ማለት ታዲያ እሺ የኔ ስልክ እንዴት አገኘሽ ያው አንተን ስልክ ከእሱ ላይ ነው የተቀበልኩት በዚህ ስልክ ደውይለት እና አግኝው ና አውሪው ምን እንድታወሪኝ ማለት እኔ ያለውን ነገር እስካሁን ድረስ ስላልገባኝ በምን ምክንያት እንደታሰረ ስላልገባኝ እንድታስረዳኝ ነው የሚጣወት እሱ አልነገረሽም አልነገረኝም እንዴት አይነግርሽም ማለት ባለቤትሽ አይደለ ሄደሽ አልጠየቅሽው ጠይቄዋለሁ ግን ምክንያቱን አልነገረኝም ምንም የነገረኝ ነገር የለም ከታዲያ እንዴት እንደዚህ ሊሆን ይችላል? ማለት ስለሽ ባለቤቱ ነሽ አይደለ? ከታሰረ የታሰረበትን ምክንያት ከሱ እንጂ መስማት ያለብሽ ከሌላ ከሶስተኛ ወገን ነው። ምክንያቱም እኔ እንደዚህ ብሎ አላስረዳኝም እሱን ሄደሽ ብትጠይቂው ራሱ ያስረዳሻል ስላለኝ ከሱ ይልቅ ደግሞ አንተን ብጠይቅ ይሻላል ብዬ ነው። ምክንያቱም ያለ አንዳች ምክንያት እንዴት እንደዚህ ሊፈጠር ይችላል? እንዴት ሊታሰር ይችላል? እሱ ያን እንድታስረዳኝ ፈልጌ ነው። ቀጥታም ደግሞ አንቺ አሁን እሺ፣ አይ በምን ምክንያት እየታሰረ ይመስልሻል? ዝም ብለሽ እኔ ምንም ማውቀው ነገር የለም። ምክንያቱም ባለቤቴ ወንጀል ሰርቶ አያውቅም። በጣም የሥራ ሰው ነው። ስራው የሚያከብር ሰው ነው። እኔ በምን ጥፋት አጥፍቶ ይታሰራል ብዬ አስባለሁ። ምክንያቱም ባለቤቴ ጥፋት የሚያጠፋ አይነት ሰው አይደለም። እና ግራ ገብቶኝ ነው። እስቲ ልጠይቀው። ከሰዎች ጋር ያለ መግባባት ማለት ነው። እሱ በጣም ለሰዎች በጣም አዛኝ ነው። ስራው ላይ ያለው ለታመሙት ለሁሉም በጣም ጥሩ ሰው ነው። እና እኔ እንጃ እንደዚህ አይነት ነገር በምን ኬዝ እንደገባ እኔ ራሱ ግራ ገብቶኛል። ምክንያቱም ባለቤቴ እኔ የማውቀው በደግነቱ በጥሩነቱ ነው እንጂ እኔ በምን አይነት ነገር ይገባል ብዬ ልጠረጥር እችላለሁ? ወንጀል ሰርቶ አያውቅም እስከዛሬ ድረስ ምንም የሰራው ነገር ይ ለዛ እኔ እንዴት ብዬ ራሴ ላሳምን እንዴት ስ ብዬ ስጠይቀው እስቲ እሱን ሄድሻ ናግር ስላለኝ እስቲ ከአንተ እውነቱን ልስማ ብዬ ነው የመጣወት ከዛ በፊት ግን ከኔ ችግር የለውም። እኔ ባይዋጥልኝም፣ ማለት አላቅም የሚለው ነገር ባይዋጥልኝም ግን እነግርሻለሁ፣ ችግር የለውም። ከዛ በፊት ግን ምንድነው፣ በፊት እናንተ እዚያ አልነበረም ማለት ስትኖር የነበረው እዚያ ነበረ። በፊት ስትኖርበት የነበረበትን ሀገር ለምንድን ነው ጥላቸው የመጣች ማለት? በፊት የምንኖርበት ሀገር ጥለን የመጣ ነው። ሰዎች ያስፈራሩናል ብዙ ጊዜ ባለቤቴንም እኔንም ወንጀል የወንጀል ጉዳይ ወንጀል ሰርተው ሪፖርት ጻፍ ላይ ይሉታል። አልጽፍም ይላል። መጥተው እኔንም ልጆቼንም ሲያስፈራሩን ያው ሀገርን ቀይር ብዬው ሀገር ቀይረን እዚህ መጥተን እየኖረ ያለ ነው። ማን ሲያስፈራሩ? በቃ ብዙ ሰዎች ይመጣሉ። ቤት ቤት፣ እናንተ ጋ ይመጣሉ። እኛን ልጆቼን ትምህርት ቤት ስሸኛቸው መንገድ ላይ እኔን ቆመ ለባልሽ ንገሪው እያሉኝ ያስፈራሩኛል። እና እኔ በቃ እሱ ነገር ሁሉም ስለበዛብኝ ቢያንስ እስቲ ሀገር እንቀይር ብዬ ነው። ወንጀል ስርቶም ስለማያውቅ ወንጀል ለማሰራት ብዙ ጊዜ ወንጀል እንዲሰራ የሚያደርግ ነገር እንትን ይላሉ መጥተው እንዲሰራላቸው ያስገድዱታል። እና ከዛ እኔ ደግሞ እንደዚህ አይነት ነገር ከምትሰራ ለምን ሀገር አንቀይርም ብዬ ሀገር ቀይረን መጣ። አሁን ራሱ አንተ እንዴት እንዳገኘው አላውቅም። በእርግጥ አዎ ልክ ነሽ፣ ስለዚህ ጉዳይ አውቃለው። እና አሁንም ስለዚህ ጉዳይ እየጠየቅኩሽ ለምንድን ነው እሱ የታሰረበት ምክንያት ከዚህ ጉዳይ ጋር ይገናኛል ማለት? እንዴት የኔ ባል እኮ እንደዚህ አይነት ነገር አድርጎ አያውቅም። ለኔ አዲስ ነው። እንዴት እንዴት ሊያደርግ ይችላል? እሱ ጥሩ ጥያቄ ነው። መጀመሪያ እኔ ነገሮች ከሆነ አላውቅም። እናንተ ቤት ሁለት ጊዜ ነው የመጣው። የመጀመሪያ የመጣውበት ቀን ላይ ዶክተር ደጀኔን ስለዚህ ጉዳይ ጠይቄ ነበር። እና በምጠይቅበት ሰዓትም እሱ ይህንን ማስረጃ እንዳልጻፈና ጻፍ ብሎት ሲያስገድዱት እሱ መጻፍ እንደማይፈልግና ይሄ ማያዊ ስነ ምግባሩ ጋር የሚሄድ አይነት ነገር ስላልሆነ ያንን እነሱን ሽሽት በተደጋጋሚ ጊዜ አሁን እናንችም እንዳውሲሁም እሱ ላይ ዛቻና ማስፈራሪያ ሲያደርሱበት፣ በልጆቹም መልእክት ምናምን ሲልኩለት፣ ሀገር የመቀየር ግዴታ ሲሆንበት ሀገሩና ስራውን ለቆ ወደዚህ እንደመጣ ነበር የነገረኝ። ያንን ከነገረኝ በኋላ ያንን ከነገረኝ በኋላ ነገሮችን እኔም በራሴ መንገድ አጣሪቼ ነበር እሱ እዛ ጋር ገንዘብ በገንዘብ ሊያማልሉት ሲፈልጉ ገንዘብ እንደማይቀበሉና እንደዚህ አይነት የወረደ ስራ መስራት እንደማይፈልግ ነበር የነገረው፣ አይደለ? ነገር ግን እኛ በራሳችን መንገድ ነገሮች ስላልተዋጡልን በራሳችን መንገድ ሄደን ነገሮችን አጣራን። እሱ ይህንን ማስረጃ እንዳልጻፈ ነበር የነገረ። ልጅቷም ተደፈረች እየተባለች ልጅቷ እንዳልተደፈረች እና ክብረ ንጽህናዋ እንዳለ ነበር ለእኛም የነገረው፤ እሱም ተደፈረች ብላ የመጣችው እናት፣ ሁለቱም እንደዛ ነበር ለእኛ ሳይወር የነበረው። ነገር ግን በሰዓቱ አሁን ልጁ ታስሯል 18 ዓመት ተፈርዶበታል ደፈር የተባለው ልጁ ማለት ነው የምታውቂ ነገር አለ እንደተፈረደበት እኔ ምንም የማውቀው ነገር የለም የምታውቂ ነገር የለም አይደል ምንም እናንተ ግን ሲያስወራራችሁ ብቻ ከዛ ሀገር ለቃችሁ እንደወጣችሁ አዎ እሱ ነው የማውቀው ነው አየሽ እዚህ ጋር ነው እናንቺ ያልተጓባ ነው ምንድነው ወደ ዶክተር ደጀኒ አካውንት ይሄ ከሴራው ጀርባ ያለው አቶ ኤርምያስ የሚባል ባለ ሀብት ወደ ዶክተር ደጀኒ አካውንት 300 ሺህ ብር ትራንስፈር አድርጓል ምንድነው የምትለው አልገባኝም ወደ ዶክተር ደጀኔ አካውንት 300 ሺህ ብር ትራንስፈር አድርጓል የምርህን ነው ይኸውልሽ ማስረጃዎች እኮ አሉኝ አጋ አረ እኔ አላምን ምንድነው የምትለው አረ ምንድነው ምንድነው የምታወራው እስቲ በደንብ አስረዳኝ አልገባኝም ባለቤቴ እንደዛ አይነት ነገር አያደርግም በፍጹም አያደርግም እስቲ አስረዳኝ ሁሉንም ነገር አስረዳኝ በትክክል ይኸውልሽ አሁን መረጃዎችም ማስረጃዎችም እዚህ ላይ አሉ ለምሳሌ አሁን እሱ 300 ሺህ ብር ከ ባለሀብቱ ከኤርሚያስ ወደ ዶክተር ደጀኔ ማለት ወደ አንቺ ባለቤት 30 ሺ ብር ገብቷል። ያንን ብር ደግሞ የላከው ይህ ባለሀብት የዚህ ወንጀል ጀርባ ላይ ያለው ሰውዬ ማለት ነው። ስለዚህ አሁን ያንን ገንዘብ ከተቀበለ በኋላ ነው አሁን ወደዚህ ሀገር የመጣ ስራ ቀይሮ ማለት ነው። ያንን ደግሞ እራሱ በገዛ አንደበቱ አምኗል። ማን የአንቺ ባለቤት ማለት ነው። ይህንን ሁሉ ነገር እንዳደረገ ከፈለግሽ ደግሞ ገንዘቡ የገባበትንም እንትን አሳይሻለሁ። ራሂማ ጎድና ማይታለ በስመ አብ ወወልድ ወመንፈስ ቅዱስ። የኔ ባለቤት የኔ ደረጃ ነው እንደዚህ ያደርገው? ይኸውልሽ አሁን እሱን እሱን ነው መጠየቅ ያለበሽ እንጂ እኛን አይደለም። አሁን እኛ ምንድነው ነገረኝ ስላልሽ ነው እንጂ ላንቺ እየነገርኩሽ ያለሁት ይሄ፣ እሱንም ራሱን እንኳን ጠይቀሽ ማወቅ የምትችል ነገር ነበረ። ግን ያው አላቅም ከሱስ ነው ብሎ ስለነገረኝ ነው አንተ ጋር መጥቼ አንተን እየጠየቅኩ ያለሁት ስላልሽኝ ነው እንጂ መንገድ መንገር የማይጠበቅ ነው። እኛ አሁን ያለውን ነገር ሁሉ ጨርሰን እዚህ ዛሬ ወደ መጣንበት ለመሄድ እያሰብን ያለ ነው አንተ የግድ ማግኘት አለብኝ ስላልሽኝ አንቺን እየጠበኩሽ ወይኔ ወይኔ ወይኔ ወይኔ ደጀኔ ልጆቻችንን በተነ በተነን አውላላ ሜዳ ላይ ጣለን ወይኔ ወይኔ ወይኔ ግን የምርህን ነው የምትለው የምርህን ነው ማስረጃ ሳየው ሸረ ወይኔ ጌታ ወይኔ ምንድን ነው የሚውጠን ምንድን ነው የሚውጠን እስቲ እባክህ እርዳን በምትችለው አቅም እርዳን በእናትህ እባክን እባክን ለልጆች ስትል እባክን እኔ በቃ በምታግዘው በምትችለው አካል አግዘኝ እባክን ይሄ ነገር ከታወቀ የኔም የልጆችም ህይወት ገደል ይገባል እባክን እባክን አንተ እርዳን እባክን እኮ ምንድን ነው መረዳችሁ ነው ማለት አንዴ አሁን ጉዳዩን ህግ ይዞታ አይደለም ህግ የያዘውን ጉዳይ እኔ በምን አይነት መልኩ ነው በምን አይነት አግባብ አንቺን መረዳት የምችለው ስንት አመት ነው የሚፈረድበት እኔ አላውቅም። ይሄን እኔ ምንም የማውቀው ነገር የለም። አሁን ይህንን ጉዳይ ህግ ይዞት አይደለ? ከዛ በኋላ ጉዳዩ ወደ ተፈጸመበት ሀገር ነው መሄድ ያለበት። እዛ ሄዶ ከዛ የፍርድ ሂደትን በአግባቡ ይከታተላል ማለት ነው። እና እኔ ከዛ በኋላ ያለውን ነገር ምንም ማውቀው ነገር የለም። አንዴ ጉዳይ ህግ ይዞታል። ቀላሉን ደግሞ እንዲያደርግለት ይሄ መልካም ነው። ወይኔወይኔ ወይኔ ወይኔ ወይ የጨለመ የልጆች ጨለመ። ጌታ ሆይ ምንድነው መሆኑ? እባክን እርዳኝ፣ እባክን እባክን፣ በምትችለው አቅም እርዳኝ። እባክን አሁን እኛ በምን መርዳት እንችላለን? ነገርኩሽ እኮ አሁን በምንም መርዳት እንደማን ችልእባክን በምትችለው አቅም እርዳ፣ እርዳኝ። እባክን እባክን፣ እባክን እባክን፣ እርዳኝ። የልጆች እናት ነኝ። ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮችን እንግዲህ እንዳያቸው ይህን ይመስል ነበረ። በእውነቱ እኔ በጣም አዝኛለሁኝ በዚች እናት ምክንያት፣ ነገር ግን እኔ ምንም የማደርገው ነገር የለም ምክንያቱም ህግ ጉዳዩን ይዝቷል። በቀጣይ እንግዲህ ከላይ ሆኖ ሲያግዝ የነበረውን አመራሩን ሄደን የምናገኘው፣ እንዲሁም እሱንም ለህግ የምናጋልጥ ይሆናል። ቀጣይ በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።